ሳሚት 72 ላይ ይህን የመሰለ አፓርትመንት አጠናቅቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መሥራት ጀምሮ በስድስት ወር ጊዜ ውስጥ እዚህ ደርሷል። በ750ሺህ ብር ቅድሚያ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የክርሰ ምድር ውሃ፣ መጠባበቂያ፣ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ ሰባት ሊፍቶች፣ ሁለት የመኪና ሊፍቶችን ጨምሮ፣ ጂም እና አስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10 በመቶ ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥ እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። የጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዚዳንት ፑቲን የዩክሬኑን ጦርነት ሩሲያ እንዳልጀምረችው ገለጹ። አራት ዓመት ሊሞላ የተቃረበው የዩክሬኑ ጦርነት የሚያበቃበትን ብቸኛ ያሉትንም መንገድ ፕሬዚዳንቱ በድጋሜ ጠቁሟል። የሊባኖስ የሲቪል ፕሬዚዳንቱ ጆሴፍ አዎን አገራቸው ከእስራኤል ጋር ወደ ሌላ ዙር ጦርነት መግባት እንደማትፈልግ ይፋ አድርጓል። ኢራን በኦማን ባህርና በሆርሙዝ ስትራቴጂካዊ የባህር ወሽመጥ አቅራቢያ ግዙፍ ሚሳኤሎችን ማስወንጨፏ ተነገረም። የቬኔዙዌላው ፕሬዚዳንት ኒኮላስ ማዱሮ ሀገራቸው ከአሜሪካ በአየር የሚባረሩ ዜጎቿን መቀበሏን እንደምትቀጥል አረጋግጧል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራቸውን ቆዩም። ፕሬዚዳንት ፑቲን የዩክሬኑን ጦርነት ሩሲያ እንዳልጀመረችው ገለጹ። ጦርነቱን በማባባስ ሂደት ውስጥም ምዕራባውያን ተጠያቂዎች መሆናቸውን ገልጸዋል። ፕሬዚዳንት ፑቲን ዩክሬን በምዕራባውያን ተጽዕኖ ስር በመሆን ሞስኮን ወደ አራት ዓመት ሊደፍን ወደ ተቃረበው ጦርነት እንድትገባ አስገድዳለች ብለዋል። ጦርነቱ የሚያበቃው ሩሲያ ግቦቿን ስታሳካ ብቻ እንደሆነም ገልጸው ከነዚህ ግቦች መካከል ደግሞ ዶንባስን ሙሉ በሙሉ መቆጣጠር የሚለው እንደሚገኝበትም አንስተዋል። ፕሬዚዳንት ፑቲን ዩክሬን የሩሲያ ቋንቋንና የኦርቶዶክስ ቤተ ክርስቲያንን እንደከለከለች በመግለጽ ሩሲያ ጥቅሟን በማንኛውም ዋጋ እንደምትጠብቅ አስጠንቅቀዋል። ፑቲን ግጭቱ የተጀምረው በ2014 በምዕራባውያን እንደተደገፈ መፈንቅለ መንግስት በጠሩት የዩክሬኑ ፕሬዚዳንት ቪክቶር ያኑኮቪች ከስልጣን መነሳት በኋላ እንደሆነ ያምናሉ። ዩክሬን በበኩሏ ይህንን ክስተት ህዝባዊ አመፅ እንደነበር ትገልጻለች። ፑቲን ይህ ክስተት በኋላ በክሪሚያና በዶንባስ ለተከሰቱት ግጭቶች ምክንያት መሆኑን ገልጸዋል። የሊባኖስ የሲቪል ፕሬዚዳንቱ ጆሴፍ አዎን አገራቸው ከእስራኤል ጋር ወደ ሌላ ዙር ጦርነት መግባት እንደማትፈልግ ገለጹ። ይልቁንም ችግሮችን በድርድር ለመፍታት መወሰኗን ይፋ አድርገዋል። ፕሬዚዳንቱ ይህንን ያሉት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሉኡካን ቡድን ትላንት አርብ በቤይሩት ጉብኝት ባደረገበት ወቅት ነው። በደቡባዊ ሊባኖስ ድንበር አካባቢ ውጥረት እየጨመረ ቢሆንም መንግስታቸው ሰላማዊ አማራጮችን የመከተል ፍላጎት እንዳለው ገልጸዋል። የድርድር ሂደቱ ና አዳዲስ ሹመቶች፣ ሊባኖስ ሌላ የውድመት ዙር እንዳይገጥማት ለማድረግ የቀድሞ አምባሳደር ሳይመን ካራም ከእስራኤል ጋር የሚደረገውን የተኩስ አቁም ድርድር እንዲመሩ ተሹመዋል። ባለፈው ረቡዕ በራስ አልናኩራ የሁለቱ ሀገራት የሲቪል ተወካዮች ላለፉት አስርት ዓመታት ለመጀመሪያ ጊዜ ቀጥተኛ ንግግር ያደረጉ ሲሆን ፕሬዚዳንት አዎን ይህንን አዲስ የድርድር ምዕራፍ ሲሉ ነበር የጠሩት። ጦርነት ዘላቂ መፍትሄ አምጥቶ አያውቅም፣ መረጋጋትን የሚፈጥረው ድርድር ብቻ ነው ሲሉ ፕሬዝዳንት አውን አጽንኦት ሰጥተው ተናግሯል። ፕሬዚዳንት ጆሴፍ አውን መንግስታቸው ሁሉም የጦር መሳሪያዎች በመንግስት ቁጥጥር ስር ብቻ እንዲሆኑ ለመስራት ቁርጠኛ መሆኑንም አረጋግጠዋል። ይህ ጊዜ ሊወስድ ቢችልም ወደ ኋላ የመመለስ ነገር የለም ብለዋል። ሂዝቦላህ ግን ትጥቁን እንደማይፈታ በተደጋጋሚም እየገለጸ ይገኛል። ቢሆንም ግን የሊባኖስ ጦር ከሊታኒ ወንዝ በስተደቡብ ያሉ ቦታዎችን ከታጣቂዎች የማጽዳት ስራ እየሰራ መሆኑን ፕሬዚዳንቱ ጠቁመዋል። አሜሪካን ለሊባኖስ መንግስት ቡድኑን ትጥቅ እንዲያስፈታም የሰጠችው ቀን በተያዘው የታሳስ ወር ይጠናቀቃል። የሊባኖስ ጠቅላይ ሚኒስትር ናውፍ ሳላም በበኩላቸው በሊባኖስ የሚገኘው የተመድ የሰላም አስከባሪ ኃይል የስራ ጊዜ እንደ አውሮፓውያን አቆጣጠር በ2026 ሲጠናቀቅ በደቡብ ሊባኖስ የጸጥታ ክፍተት እንዳይፈጠር ዓለም አቀፍ ኃይል እንዲሰማራ ጠይቀዋል። የሄዝቦላህ አቋም የቡድኑ ዋና ጸሐፊ ናይም ቃሲም ድርጅታቸው የሊባኖስ መንግስት ከእስራኤል ጋር ግጭትን ለማቆም የወሰደውን የዲፕሎማሲ መንገድ እንደሚደግፍ አስታውቋል። ነገር ግን ከመንግስት ጋር ያለን ግንኙነት የተኩስ አቁም ስምምነቱን ብቻ የሚመለከት ነው ያሉት መሪው ከሊታኒ ወንዝ በስተሰሜን ትጥቅ ስለ መፍታት የሚነሳውን ጥያቄ ውድቅ አድርገዋል። ይህ የሊባኖስ የውስጥ ጉዳይ ነው፣ ህልውናችንን ለማጥፋት የሚደረግን ማንኛውንም ሙከራ አንቀበልም ሲሉ አስጠንቅቋል። በሌላ በኩል በደቡብ ሊባኖስ ቤንት ጂቤል አቅራቢያ በተመድ የሰላም አስከባሪዎች ላይ ታጣቂዎች ተኩስ መክፈታቸው ሪፖርት የተደረገ ሲሆን ተመድ ድርጊቱን ተቀባይነት የሌለው ሲል አውግዞታል። ኢራን በኦማር ባህር እና በሆርሙዝ ስትራቴጂካዊ የባህር ወሽመጥ አቅራቢያ ግዙፍ ሚሳኤሎችን ማስወንጭፋ ተነገረም። የኢራን አብዮታዊ ጥበቃ የባህር ኃይል አርብ ዕለት የውጭ ስጋቶችን ለመከላከል በተዘጋጀ የሁለት ቀናት ወታደራዊ ልምምድ ወቅት በባህረ ሰላጤ ውስጥ በተመሰሉ ኢላማዎች ላይ የኳድራይቭ እና የክሩዝ ሚሳኤሎችን ተኩሷል ሲል የሀገሪቱ የመንግስት ሚዲያዎች ዘግበዋል። ሪፖርቱ እንደሚያሳየው ፓራሚሊቲቭ አብዮታዊ ጥበቃ ሚሳኤሎቹን ከኢራን ዋና ምድር ጥልቀት ጀምሮ በኦማን ባህርና በሆርሙዝ ስትሬት አቅራቢያ ባሉ አጎራባች አካባቢዎች ኢላማዎችን መምታቱን አሳውቋል። የመንግስት መገናኛ ብዙሀን በኦማን ባህረ ሰላጤ ውስጥ ባሉ ኢላማዎች ላይ የካድራይቭ 110 የቃድራይቭ 38ና የቃድራይቭ 360 የክሩዝ ሚሳኤሎችና 303 የኳድራይቭ ሚሳኤሎች ከፍተኛ የልምምድ ተኩስ ማድረጉንና ኢላማ መምታቱን ዘግበዋል ድሮኖች በተመሳሳይ ጊዜ መሰሉ የጠላት ሰፈሮችን መምታታቸውን ዘገባዎች አመላክተዋል። ይህ ልምምድ በሰኔ ወር በኢራን ውስጥ ወደ 1100 የሚጠጉ ሰዎችን ከገደለው የእስራኤልና ኢራን ጦርነት በኋላ ሁለተኛው ሲሆን ጦርነቱ ካለቀ በኋላ ኢራን ወደፊት ማንኛውንም የእስራኤል ጥቃት ለመመከት ዝግጁ መሆኗን ለማሳየት የተደረገ እንደሆነም ተገልጿል። የኢራን ፓራሚሊትሪ አብዮታዊ ጥበቃ በዋናነት በፋርስ ባህረ ሰላጤና በጠባቡ የሆርሙዝ ሰርጥ ላይ ስራዎችን እያከናወነ ሲሆን ብሔራዊ የባህር ኃይል የኦማንን ባህርና ከዚያ በላይ ይቆጣጠራል ተብሏል። እንደ ፕሬስ ቲቪ ዘገባ ከሆነ ቀደም ሲል ኢራን በሰሜን ምዕራብ ምስራቅ አዘርባጃን ግዛት ውስጥም ከሻንጋይ የትብብር ድርጅት አባላት ጋር የጸረ ሽብርተኝነት ለመመድ አስተናግዳለች። ይህም ለጎረቤት ሀገራት ሰላምና ወዳጅነት ለማሳየትና ማንኛውም የተሳሳተ ስሌት ወሳኝ ምላሽ እንደሚሰጥ ጠላቶችን ለማስጠንቀቅ የታሰበ ነበር ተብሏል። ኢራን ከረጅም ጊዜ በፊት ሀያ በመቶ የሚሆነው የዓለም የነዳጅ ግብይት የሆርሙዝ ሰርጥን መዝጋት ማስፈራራቷ የሚታወስ ሲሆን በቀጣይም የአካባቢውን ደህንነት ለማስጠበቅ ጠንክራ እንደምትሰራ ገልጻለች ሲሉ የዘገቡት ቴራን ፖስት እና ሚድል ኢስት የዜና ምንጮች ናቸው። የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ ሀገራቸው ከአሜሪካ በአየር የሚባረሩ ዜጎቿን መቀበሏን እንደምትቀጥል አረጋግጧል። ከአሜሪካ ጋር በውጥረት ውስጥ የሚገኙት ፕሬዚዳንት ኒኮላስ ማዱሮ ከሀገሪቱ የሚባረሩ ዜጎችን እየተቀበሉ ነው። በጥር ወር በተደረሰው ስምምነት መሰረት ቬኔዙዌላ በዋሽንግተን ጥያቄ መሰረት የተመላሽ ስደተኞችን በረራ መቀበሏን ቀጥላለች። ሐሙስ እለት 266 ስደተኞችን የጫነ አውሮፕላን በቬኔዝዌላ ዋና መዲና ካራካስ ደርሷል። ጠቅላላ ተመላሽም ባለፉት ሁለት ቀናት ብቻ 525 ቬኔዙዌላውያን ወደ ሀገራቸው መመለሳቸውን ሮይተርስ ዘግቧል። ፕሬዚዳንት ኒኮላስ ማዱሮ ሌላ በረራ በቅርቡ ይመጣል፣ ሂደቱም ይቀጥላል ማለታቸውም ተሰምቷል። ምንም እንኳን የሁለቱ ሀገራት ግንኙነት እጅግ የሻከረ ቢሆንም በስደት ላይ ያለው ትብብር ይቀጥላል ብለዋል። ማዱሮ ከአሜሪካ ጋር በረራዎችን ለመቀጠል ቀጥተኛ ጥያቄ እንደደረሳቸውና እንዳጸደ ት ይፋ አድርጓል። ይህም በቅርቡ ተፈጥሮ የነበረውን መስተጓጎል ያስተካክለዋል ተብሏል። ይህ ትብብር ቢኖርም አሜሪካ በካረቢያን አካባቢም ወታደራዊ ንብረቶቿን በማሰማራትና የቬኔዙዌላ ባለስልጣናትን በአሸባሪነት በመፈረጅ ጫናዋን እንደቀጠለች ነው። ነገር ግን ካራካስ እነዚህን ዛቻዎች እንደማትቀበለው ደጋግማ እየገለጸች ነው። ጋዛን የሚያስተዳድረው ዓለም አቀፍ ኃይል በመጪው አዲስ ዓመት መጀመሪያ ይፋ ይደረጋል ተባለ ይኸው አዲስ አካል ጋዛን የማስተዳደር ኃላፊነት የሚወጣ ሲሆን ከፍልስጤማውያን እንዲሁም ከእስራኤላውያን ውጭ ባሉ ሰዎች የሚዋቅር ነው ይህ አካልም የጸጥታ የሰብአዊ ድጋፍናም የመልሶ ግንባታን የሚቆጣጠር እንደሆነ ተገልጿል በተጨማሪም በፍልስጤማውያን የሚመሰረተው አስተዳደር እስኪዋቅርናም እስኪረከበው ድረስም ጊዜያዊ አስተዳደርን የሚዘረጋ ይሆናል። ስቲቭ ዊትኮቭ እና የዶናልድ ትራምፕ አማች ኩሽነር ጋዛን በማስተዳደር ኃላፊነት ውስጥም እንደሚሳተፉ አክሲዮስ የተሰኘው መገናኛ ብዙሃን አስነብቧል የአሜሪካ ከፍተኛ ባለስልጣናት እንደገለጹ። ኩሽነርና ስቲቭ ዊትኮፍ የብሪታንያ የቀድሞ ጠቅላይ ሚኒስትር ቶኒ ብሌር ጋር በመሆን በጋዛ አስተዳደር የስራ አስፈጻሚ ቦርድ ውስጥ ይሳተፋሉ ተብሏል። ይህም ትራምፕ በሚመሩት የሰላም ቦርድ ስር ይቀመጣል። የስራ አስፈጻሚው የአስተዳደር ቦርድ ከሐማስ ወይንም ከፋታ ጋር ምንም አይነት ግንኙነት የሌላቸውን ከ12 እስከ 15 የሚሆኑ የፍልስጤም ቴክኖክራቶች ያቀፈ ኮሚቴን በመያዝ ጠቅላላ ሂደቱን ይቆጣጠራል። የሰላም ቦርድ ተብሎ የሚመጣው ኮሚቴ ከፍተኛ ስልጣን ያለው አካል ሲሆን እንደ ሳውዲው ንጉስ መሐመድ ቢን ሳልማን ያሉ የአረብና የአውሮፓ አገራት መሪዎችን ያቀፈም ይሆናል። ቶኒ ብሌርና ኩሽነር ከጦርነቱ በኋላ ለጋዛ ያቀዱት እቅድ በዋናነት ያተኮረው ምንም አይነት ጋዛውያን የማይኖሩበት አረንጓዴ ዞን መልሶ ማልማት ላይ ያተኮረ ነው ተብሏል። በሂደት ውስጥ የተሳተፈ አንድ የአውሮፓ ባለስልጣን ለቴሌግራፍ እንዲህ ብሏል። ሁሉም ነገር በአሁኑ ጊዜ ወደ አረንጓዴ ዞን ያተኮረ ነው። ሐማስን እንዴት እንደሚያ የሚያስወግዱ ማንም አያውቅም። ጋዛን መልሶ ለመገንባት ሐማስን ትጥቅ ማስፈታትና ከአስተዳደሩ ውጭ ማድረግ የትራምፕ አስተዳደር የያዘው ዕቅድ ነው ብለዋል። ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪልስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በስድስት ወር ጊዜ ውስጥ እዚህ ይደርሷል። በ750 ሺህ ብር ቅድሚያ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ፣ ጄኔሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ ሰባት ሊፍቶች ሁለት የመኪና ሊፍቶችን ጨምሮ ጂምና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10 በመቶ ብቻ ከፍለው ይህንን ምቾት የራሶት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርገው። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።